ሀይና ትናንትናው ገራ ምን አይተሽዋል? ቤተሰቦች ነው ያላዩት። እንግዲህ ዛሬ ደግሞ የተሻለ ቦታ ደስ የሚል ቦታ ይዤሽ እሄዳለሁ። ትንሽ የሀገራችንን ባህል በስሱም ቢሆን አሳይሻለሁ ብዬ አስባለሁ። ሰላም እንዴናችሁ፣ የጽጌ ሮያል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንግዲህ እንደዚህ ፍልቅልቅ፣ ደመቅ፣ ሸብረቅ ብዬ የት እንዳለው ገምቱ። ቡታጅራ፣ ውቢት ቡታጅራ። ዛሬ እንግዲህ ለሁለተኛ ጊዜ ነው ቡታጅራ የመጣሁት። ይህንን የሚያምር ውብ ከተማ እኔ ካየሁት በኋላ ነው ለእናንተ ማሳያችሁ። እስቲ ቪዩን ዩት። በጣም ነው የሚያምረው፣ በጣም ነው በቃ። ቪዩ በጣም ደስ ይላል በቃ ደስ የምትል ትንሽ ከተማ ናት። ዞር ዞር ብዬ ነው የመጣሁት አይቼ ተዝናንቼ ምናምን ነው የመጣሁት። ያው እንግዲህ ቡታጅራ ከመጣው በኋላ እንግዲህ በጣም ብዙ የሚያስደስቱ ነገሮችን አይቻለው፣ ብዙ የሚያስደስቱ ነገሮችን አይቻለው። በጣም ነው ደስ ያለኝ። ከዛ ደግሞ ገጠርም ነበርኩኝ ኤሌክትሪክ የሌለበት ምናምን ምናምን ስለነበርኩኝ ያው እንግዲህ ላይቭ መግባት አልቻልኩም። ማነው? ነው ኑስቲ ማን ነው የመጣው ማነው? ሁ ማነው ወይ? ውሃ ቅሽሽ። እኔ አመሰግናለሁ። ውሃ መቶልኝ ነው ጋይስ፣ ውሃ ሳሙና ምናምን መቶልኝ ነው። ያው እንግዲህ እዚህ ከመጣችሁ አይቀር እሩሜ ላሳያችሁ። ያው እንግዲህ ይሄ የኔ እሩም ነው። እንግዲህ ገና መግባቴ ነው እና ውሃና ሳሙና ምናምን እየሰጡኝ ነው። እንግዲህ በጣም ነው ደስ ያለኝ እና ቅድም የጀመርኩላችሁ ኖሪ ያልጨረስኩላችሁ ወደ ክፍለ ሀገር ነበርኩኝ፣ እና ቡታጅራ ውስጥ ወደ ገጠራማ አካባቢ ሄጄ ነበረ። ወገራም የሚባል ሀገር ማለት ነው ወገራም ጋይስ እንዴት አባቱ እንደሚያምር ኢንስታግራም ስቶሪ ላይ አድርገው ነበረ። ቲክቶክ ላይም አውርዶ ፖስት አድርገውታል። በጣም የሚያምር አካባቢ ነበረ። እዚያ አካባቢ እንግዲህ ቲክቶክም ቪዲዮ ሰርቻለሁ፣ ገብታችሁ ቼክ አድርጉት። በጣም የሚያምር ውብ የሆነ በቃ አረንጓዴ በቃ በጣም እንዴ ልብራሽ በጣም የሚያምር የሆነ በጣም የሚያምር አካባቢ ላይ አይቼ መጣሁት። በጣም ብዙ ጊዜ በቪዲዮ ስታዩና በአካል ስታዩ ነገሮች ይቀያየራሉ። አሁን ለምሳሌ በአካል በጣም ጥንጥዬ በጣም ብዙ ሰው ማለት ነው ትንሽዬ የሚሉኝ፣ እንደዚህ በቪዲዮ ግን ስታይ ትልቅ ሰው መስላለሁ ማለት ነው። ልክ እንደዛ ሁሉ በቪዲዮ ያየሁትን ነገር እኔ በአካል ያየሁትን ነገር እናንተ በቪዲዮ ነው ያያችሁት። በአካል ደግሞ ብታዩት እንዴት አባቱ እንደሚያምር አይዲያው እያላችሁ። ይህን ሁሉ እንግዲህ ሁለት ቀን ሆኖኛል። ያው ከመጣው፣ ያው ወገራም ነበርኩኝ ከዛ ወደ ቡታጅራ ተመልሻለሁ። ቡታጅራ ከተመለስኩ በኋላ እንግዲህ አሪፍ ጊዜ ነው ያሳለፍኩት። ከማን ከማን ጋር መሰላችሁ? ከሆነ ልጅ ጋር ደስ የሚል ልጅ አገኘሁ፣ እና ከእሱ ጋር መሰላችሁ። ሌላ ነገር አታስቡ፣ ሌላ ነገር አታስቡ ስላችሁ፣ ደስ ይላል። ልጁ በጣም ነው ደስ የሚለው። እና ማን ነው ዛሬ ለዛብዱ ቆይ፣ እሺ ጋይስ፣ እንዳትዱት ማን ነው ምን ከፋ ደርጎነረእ ዛእ መሰኪያ ፈልጌ ነበረና ለዛ ነበረ። ኤኒዌይስ ጋይስ እና በጣም ጥሩ ልጅ አግኝቻለሁ እዚህ ማለት ሀገሪቷን የሚያሳየኝ እና እሱ ነበረ ማለት ሰሞኑን ከእሱ ጋር ነበርኩኝ እና ደስ ይላል፣ ጥሩ ልጅ ነው። ያው እኔ ደግሞ ከጥሩ ልጅ ጋር እንደሆን ትፈልጋላችሁ እናንተ። እኔም ከጥሩ ልጅ ጋር መሆኑ ደስተኛ አድርጎኛል፣ ምናምን እና ብቻ ቤተሰቦች ዛሬ ቡታጅራ ላይ ታሪክ ነው የምንሰራው፣ ታሪክ ነው የምንሰራው እና እንግዲህ ያው ማለቴ ተዘጋጅቻለሁ። ያው ስታን የለበስኩት እንደምታዩት ቀለል ያለ አለባበስ ላይ የለበስኩት ምክንያቱም ከተማዋን ለማየት ለወጣ ነው። ዛሬ ግብዣ አለብኝ እና ግብዣውም የሚሆነው እንግዲህ ታዩታላችሁ ስለዚህ ቤተሰቦች አሁን ተዘጋጃችሁ ቻሉ ፀጉሬን ማስተካከል ያለው ልብሴንም እንደምታዩት ማለት ለቫኬሽን የሚሆን ልብስ ለብሻለሁ በቃ እና ግብዣም እንደሚያደርግ ሊነግሩኛል እና እንግዲህ አብረን እንውላለን ማለት ነው ዛሬ ዛሬ እንግዲህ በውሎዬ በቀኔ በሁሉ ነገሬ ደስተኛ እንደምትሆኑ አልጠራጠርም ሁላ አልጠራጠርም በጣም እርግጠኛ ቤተሰቦቼ እና እንግዲህ ይህንን ቤት ሰብስክራይብ እያደረጋችሁ እንዲሁም ደግሞ የእናንተን ኮመንት እጠብቃለሁ። ምን ትሉኛላችሁ የሚለውን ነገር እጠብቃለሁ። ሁላችሁም በእኔ ስራዎች በእኔ ነገሮች ሁሉ እንደተደስታችሁ ነው። እኔም ደግሞ የእናንተን አስተያየት መቀበል አላቆምም። አብራችሁኝ ስላላችሁ ስለነበራችሁም፣ ከዚህ በኋላም ስለምትሆኑ በጣም ነው የምወዳችሁ። ዛሬ እንግዲህ አብረን ቡታጅራ ላይ ታሪክ እንሰራለን ማለት ነው። አብረን ወደ ፍቅረኛዬ ወደ አዲሱ ፍቅረኛዬ ወደ አዲሱ ስላችሁ እኔ የሆነ ልቤ ቅልል ብሎታል። ልጁ በጣም ነው ደስ የሚለው ምናምን እና አብረን ጥሩ ጊዜ እንደምናሳልፍ ተስፋ አድርጋለሁ። ከሱ ጋር ማለት ነው እንግዲህ ባህሪውን እያየን ለትዳርም አደርጋለሁ። ኤን ዌይስ

ቤተሰቦቼ እንግዲህ አሁን ወጥቻለሁ ማለት ነው። ከሩሜ እና እየጠበኩት ነው ማይ ቤቢ እና እንደሞዶ እንዳስነግሩት። በነገራችሁ ላይ ወንድ ልጅ እንደሚወደድ ካወቀ ጥሩ አይመጣም። ምክንያቱም ያኛው ላይፌ ብዙ ነገር ስላስተማረኝ ማለት ነው። ኤንቬስ ኑ ጋይስ

እኛ ደህና ነን። ዛሬ ያው ጽጌ ቡታጅራ መጥተዋል እና አዳን ነገሮችን ትናንት ምናምን እያየን ነበረ። የሆነ ቦታ ውስጃት ነበረ ወገራ የሚባል ቦታ ሄደን ነበረ ነው እንጂ መቅረጽ ነበረብን። ኔክስት ታይም ግን እንደመጣው የመጀመሪያ ስራ የሚሆነው ወገራ ምን ማሳየት ነው። ቤተሰቦች እንግዲህ ከአንዳንድ ቪዲዮዎቼ ባሻገር ለእናንተም ደግሞ በተለይ ደግሞ ውጭ ሀገር ለምትኖሩ ሰዎች የትኛውም ሀገር ብቻ ከሀገር ወታችሁ ለምትኖሩ ሰዎች ሀገራችሁን ማየት በጣም ስለሚያስደስታችሁ ስለምትወዱም ጭምር ዋገራ ምን ማሳየት ነበረብኝ። ነገር ግን ዛሬ ናታን የምንዳዘጋጀልን ይነግረናል ማለት ነው። ያው ትላንት ነው ገራ ምን አይተሻል ቤተሰቦች ነው ያላዩት። እንግዲህ ዛሬ ደግሞ የተሻለ ቦታ ደስ የሚል ቦታ ይሄዳለሁ ትንሽ የሀገራችንን ባህል በስሱም ቢሆን አሳይሻለሁ እያስባለሁ። እሺ ቶቹ እሺ ምን፣ ስለዚህ ቤተሰቦች አሪፍ ጊዜ እንደምናሳልፍ ተስፋ እናደርጋለን። ያው እንግዲህ ማለት ዛሬ በውሏችን ደስተኛ የምትሆኑ ይመስለኛል። ውሏችን አሪፍ የሚሆን ይመስለኛል። ዋገራም በጣም አሪፍ ነበረ። ዋገራም ምርጥ ነበረ። ተስፋ አደረጋለሁ። ለፋሚሊ ብናሳይ አሪፍ ነበረ። አንዳንድ ስቶሪዎች ላይ አድርጌ ነበረ፣ ስቶሪዎች ላይ ምናምን ጎጆ ቤቶች በጣም የሚያማምሩ ምናምን አይቼ ነበረ እና እሱን ሪከርድ በማድረግ ስቶሪ ላይ አድርጌያለሁ። ቲክቶክ ላይም ታገኙታላችሁ። እንግዲህ አሪፍ በጣም የሚያምር ቦታ ነው የነበረ፣ ነው ዛሬ እንግዲህ ናታን ቆንጆ ቦታ ይወስደኛል ማለት ነው። አብራችሁን እንደምትሆኑ ተስፋ እናደርጋለን። ናት ብዬ እኔ እሺ እሺ አገራችሁ በጣም ያምራል ነው በጣም

እንግዲህ ወደ ገጠሩ ክልል ገባ ብለናል። እንግዲህ እና ደግሞ ይሄን የመሰለ ልብስ ያዘጋጅልኝ ናታን ነው። ናቱዬ፣ በጣም አድርጌ አመሰግናለሁ። በጣም በጣም ነው የመሰልኩት፣ በጣም ነው ያማረብኝ። አመሰግናለሁ ይሄን የመሰለ ቦታ ላይ መጥተህ አምጥተኸኝም እንደዚህ ልብስ በጣም በጣም ነው የሚያምረው። እንደሚያምር ተስፋ ያለበጣምእንደሚመሰክር አዎ። ኦዲንስም ያው እንግዲህ ምስካሪ ናችሁ፣ ኮመንት ላይ ታስቀምጥልኛላችሁ። በጣም በጣም ነው የወደድኩት። እዩት ጋይስ። እንግዲህ እይታችሁን እንዳልገድብባችሁ፣ በጣም የሚያምር ሰፈር ነው። እይታችሁን እንዳልገድብባችሁ፣ ይሄ ወደ ታች እዛ ድረስ ኮባ ምናምን አለ። እዛ ጋር በጣም ነው የሚያምረው። ለካሜራ ስለማይመች ነው እንጂ ብዙ ነገር እናሳያችሁ ነበር። አዎ እና ደግሞ እዚህ ላይ ከፍ እንበል እና የተወሰነ ነገር ማሳየት ከቻልን እዚህ ጋ ጎጆ ቤቶች አሉ። ይሄ በረንዳው ነው አይደለ? ይሄ በረንዳው ነው። ይሄ በጣም ነው የሚያምረው። ይሄ ራሱ ጎጆ ቤቱ በጣም ነው የሚያምረው። እኔ ወጣሁበት ጎጆ ቤት ጋ ሲዩት በጣም ነው የሚያምረው። ማለት በጣም ኦልድነቱ ምናምን በጣም ነው ደስ የሚለው። ያው ከተማ ውስጥ ስንኖር ብዙ ነገር አይናሽረሽ ስለሚብለጨለጭብን እንደዚህ አይነት ነገሮች ማየት አልቻልንም። አይደለም ናውድድ

አይ ተሽኮርብም እያለ ተሽኮርብም እያለ ለብሽኮርብም እየሞከርኩ ገና ግን ብዙም የምናያቸው ቦታዎች አሉ፣ አይተናል ጨረስን። ናይን እንኮድ ደርሹ እንትን ማለት ይችላል። አዎ ቤቱንም በጣም ነው እንደልኩት ግን ጨለማ ስለሆነ ትንሽ መቅረት አልቻልኩም። አዎ ውስጥ ማሳየት አልቻልኩም። አዎ ላይት፣ ተጨማሪ ላይት መያዝ ነበረብኝ። ላይት ሳሊዝ ነው የመጣሁት። ያው እንግዲህ በደምብ ሳይዋቹ ይቅርታ ጠይቃለሁ። ኔክስት ታይም ስመጣ ግን ላይት ይዤ መጥቼ ውስጥ ጎጆ ቤቱን ሁሉንም ነገር አሳያችኋለሁ ማለት ነው እና በዚያ አጋጣሚ አንድ ረገድ ልነግርህ እፈልጋለሁ። ማለት እኔ ቡታጅራ ላይ መኖር እፈልጋለሁ ለምን ምንቀበልሽ? አዎ ውስጥማ የተሻለ፣ እንዴት እንደወደዱሽ። አዎ በጣም በጣም ሰዎቹ ራሱ በጣም ነው ደስ የሚሉት። መቃ ማንነትን ምንነትን ሳይሆን ሰው መሆናችን ብቻ በቂ ስለሆነ በጣም በቃ ተባብረውን ደስ የሚል ጊዜ አብረን ያሳለፍ ነው። ምናምን በጣም ማለት ተቀባይ ናቸው። በጣም ማለት ነውና፣ በጣም ነው ወደድኳቸው። በጣም ነው ማመሰግነው፣ እዛ አካባቢ ያላችሁ ነዋሪዎች በሙሉ ያገኘኋችሁ ሰዎች በሙሉ ማለት ነው። ለኔ በጣም በቃ ሪስፔክት ነው ያደረኩ ያደርጓችሁ ለእኔ በጣም ትልቅ ቦታ ነው የሰጣችሁኝ ና በጣም በጣም አድርጌ ነው የማመሰግነው፣ ቤተሰቦች በጣም ማለት ነው። ያው እንግዲህ ይህንን ቪዲዮ ልታዩ ትችላላችሁ፣ ቡታጅራ ነዋሪዎች፣ ወይም ደግሞ ከሀገር ውጭም ያላችሁ የቡታጅራ ነዋሪ የነበራችሁ ሰዎች ይህን ቪዲዮ ታዩታላችሁ። በእርግጠኝነት ትወዱታላችሁ። ሀገራችሁንም ደግማችሁ ስላያችሁት ስላስታወሳችሁት የበለጠ ደስ የሚላችሁ ይመስለኛል እና ደግሞ እኔ ዛሬ የወሰንኩት ነገር ቢኖር ቡታጅራ ላይ መኖር እፈልጋለሁ። ሁሉም ነገር እንድታስተካክልልኝ ይፈልጋለሁ። ማለት ችግር የለውም፣ የማስተካከል ያለብን ነገሮች እናስተካክል። ለምሳሌ ምን የሚስተካከል ይመስላል? ያው ቤት እንደዚህ አይነት ቤት አፈልግ እኮ ቤት ስለማረው፣ እንደዚህ አይነት ቤት እናዘጋጅልሻለን። ያው ብዙ ነገር አላሳየሁሽም፣ ብዙ የሚታዩ ነገሮች እንዳሉ እናቃለሁ። ብዙ ያላሳየሁሽ ነገሮች አሉ። ከሞላ ጎደል ግን ያለው ነገር ያው አሳይቼሻለሁ፣ አንቺም ወደድሽዋል እና አገራችን ስለወደድሽልን ደሞ በጣም እናመሰግናለን። የሚወደድ አገር ነው ያለን። በእውነት ግን እናመሰግናለን። ያው እዚህ መቅረት ከወሰንሽ ደስ ይለናል። አዎ እኔ እዚህ መቅረት ወስኛለሁ፣ ማለት ይቻላል። በጣም ደስ ይለናል። በጣም እኔ የምወደውን የምወደው አይነት ቤት ማለት ምን ቤት እንደምኖር ልንገርህ፣ እና ከዛ ኔክስት ታይም ታስተጋጅልኛለህ ችግር የለውም። እሺ፣ ግን ማለት ነው የተዘጋጀልሽ ነገር አለ። ምን ምናልባት አልነገርኩሽም፣ ክትፎ ምናምን ተዘጋጅቷል። እና ይህ ማቆመን ነው የምንነግራቸው። ክትፎ ምናምን ተዘጋጅቷል፣ እየጠበቁን ነው ሌላ ቦታ እሺ፣ ይህን ብቻ ላሳያችሁ፣ ጓሮው ምናምን ላሳያችሁና እንሄዳለን ማለት ነው። እንግዲህ ከስፎ ምናምን ተዘጋጅቶልናል አብረን እንበላለን፣ እንጠጣለን። ዛሬ አሪፍ ጊዜ እናሳልፋለን። አሪፍ የመስቀል በዓልን ከጽጌሮ ያልጋ ማለት ነው እናሳልፋለን። ሌትስ ጎ ሌትስ ጎ ጋይስ። ግን ጓሮ ጓሮ እናሳያችሁ። በጣም ነው የሚያምረው ወይስ ሲያምር ጋይስ በነገራችሁ ላይ በጣም ገና ነው፣ ግን እዚህ አካባቢ ጉም ስለሚሸፍነው ነው የመሸ የሚመስለው እንጂ፣ ነገር ማሳየት አልቻለም። ትንሽ አርፍደን ነበር የመጣ ነው። አዎ፣ እና ደግሞ ቶሎ ጉምም ይዘዋል። ጋይስ ማለት ደስ ይላልም ያስፈራልም። እና እዩት በደንብ፣ አንዴ በደንብ አሳያቸው ካሜራ። በኮባ የታጠረ ግቢ ነው የምፈልገው ከጀርባ። ይሄንን ይመስላል። ያው በደንብ አላየነው በጣም ይርቃል። በደንብ ብዙ ነው ያለው በደንብ ይርቃል፣ ወደዛ በደንብ ይርቃል። እና ቤተሰቦች የተዘጋጀልን መኪና አለ፣ በዛ መኪና እንሄዳለን ማለት ነው። የተዘጋጀልን አሪፍ ነው። ምግቡ ምናምን የሚገርም ክትፎ ነው የምትበይው። የጉራጌ ክትፎ ትቀምሻለሽ። የጉራጌ ክትፎ ለመጀመሪያ ጊዜ ነው መቀምሰው። ቡታጅራ ከመጣሁ ሁለተኛ ጊዜ ነው። ከዚህ በፊት እንደመጣሁ ታውቃላችሁ። ከዛ ደግሞ ዛሬ ነው የመጣሁት። ሁለተኛ ጊዜ ነው ግን ከብሽ ጋር የመጣሁት ጊዜ ምጥት ብዬ ሂድት ነው ያልኩት። ዛሬ ግን በደንብ ሀገሪቷን አይቼ በደንብ ተዝናንቼ በልቼ ጠጥቼ ነው የወጣሁት። ድጋሜ ደግሞ የጉራጌን ክትፎ ለመጀመሪያ ጊዜ ነው የምቀምሰው እዚሁ ሀገር ቡታጅራ መጥቼ ማለት ነው። እና በጣም ደስ ይላል። እዩት፣ እዚህ ጋር እራሱ በጣም ጫካ ነው። በኮባ የተሞላ ጫካ ማለት ነው። በጣም ደስ የሚለው ስለዛ። በጣም ቆየ ነባችሁ። ኔ ቆየ ነባችሁ። አያ አያ፣ ብራዘር ብራዘር